አሰላሙ አለይኩም ወራህመቱላ ወበረካቱሁ፣ ውድና የተከበራችሁ የዚህ ዲ ፋሚሊ ቤተሰብ ወይ እንዴት ናችሁ? ሰላም ናችሁ ወይ? ከኛ ጋር ሁሉ ሰላም አልሐምዱሊላ። እናንተ ጋር እንዴት ነው? ከኛ ጋር ሁሉ ሰላም ነው። ቪዲዮን ከመጀመራቸው በፊት ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ እላችኋለሁ። ሁድ ጓደኞቼ ዛሬ ደግሞ የመጣሁበት ነገር ያው እንደው እንግዲህ ቤታችንን ሰርተን ስንጨርስ እንደዚህ አይነት ኮንቴነር ያው አዲስ ተሰርታ ነው እሙ ሐዋ ናት የሰራቻት። ይህ ሐዋ ቤት ኮንቴነሯ ተሰራላት ማለት ነው። ሰርቪሱም፣ ትልቁም ቤት ሁሉም አልቆላታል። እንዲሁም በፊት ላይ ቪዲዮ ቀርጫዋለሁ ትልቁም ቤት እና ይህን ይመስላል ኮንቴኔሯ ቤታችንን ሰርተን ስንጨርስ የራሳችን ቤት ቁጭ ስንል እንዳይደበረን፣ ሀገር ስንመጣ ትንሽ ትንሽ አምስት አስር የምንልበት ኮንቴኔር ያስፈልገ። አልላችኋለሁ እሑድ ጓደኞች፣ ብዬረበሸ ነው እንደምታወት። ትከፍጫለሽ እሷ ምን ታመጣለች ምን ታመጣለች። ታምርዬ ናት። እንደምታወት እንደምትታወት ሰፋሪ እንደምታወት። አሁን ዙሁር አካባቢ በጣም ፀሐይ ነው እንደምታወት ነው። እዩ ደፈርጌ የናፈቃቸው በቃ ሁሉም ቤት አሁን ላይ ስራ ላይ ነው። የሚገርማቸው ነገር ማለት ነው እንደ ዘንድሮ ቤት ስራ ተጧጥፎ አቅም ኑሮ ቢወደድም በጣም ቤት እንትን እየተባለ ነው ማለት ነው እየተሰራ ነው እና እዩ እንደምትታወት፣ ይሄ ደሞ ዝጋ ደሞ እየዘመነ ነው። ማሻአላ ተባረከ ረህማን። እዩ አጥሩም አልክ፣ አሁን በቅርብ ነው የታሰረው።

ወላሂ ለእናት ትልቅ ክብር አለ ማለት ነው። ወላሂ ለልጅ ምን ያክል እንደሚደክም ምን ያክል እንትን እንደሚሉት ሞኝ እናት ሆኖ እንዲህ አድርጎ ቤት የሚሰራው ሊውል ሽራ አመት እስቲ ሙኝና ኮሮ እንዲያርጎ ቤት የሚሰራው እና ደሞ አሁን ደግሞ ወደ የት ይዣችሁ ልሄድ ነው? ወደ ውስጥ ይዣችሁ ልሄድ እና መስኮቱ አዲስ እየተገጠመ ነው። እስቲ ውስጥ ደግሞ ሩላ አሳያችሁ ማለት ነው። ያው እንደምታዩት ቤቱ እንደዚህ ዝም ብሎ አልቋል። መሻአላህ ይኸው ተውጭ እንትኑ ማለት ነው፣ በረንዳው። በረንዳው ይኸው ይኸው ይኸው ቀዳም ጠጉት ማለት ነው። ይሄ በር የሚገርማሽ ነገር መስኮቱ ጋር ከሰባት ሺ በላይ ነው የፈጀው ማለት ነው። የሚገርማሽ ነገር እና ይኸው ዝጋ ሊገጠም ነው የተዝ ነው። ይኸው ቤቱ ጋር የተያያዘ ማለት ነው። ቤቱ ጋር እንደዚህ የተያያዘ ነው። ይኸው ተዝ እች ወጣ ብላ በሱቅ ሲሏት እዚች ጥልቅ ብላ አምስት አስር መቸርቸር ማለት ነው። እና እውነት ለመናገር የአረብ ሀገር ቆይተን ስንመጣ ቤታችን ሲያልቅ ምን ሲል ያው አምስት አስር ትንሽ ገበያ መያዝ ያስፈልጋል። የአረብ ሀገር ብር ያልቃል። እና ያው እዝህ ሆኖ ትንሽ ትንሽ መስራት ግዲ ነው ማለት ለቤት አስቤዛ መቻል ግዲ ነው ማለት ነው። ወንዶቹ ወደ ውጭ ሲሰሩ፣ እኛ ደሞ እዝህ ሆነን በቃ እንደዚህ ነው። አጥሮ ምናምን ነው። ማሻላ፣ ተባረከ ደማና። ይሄም ተጎን ያለው ቤት አልቋል። የእህታችን ቤት ነው። እና አይዞሽ፣ ታይ ኮታ ትሽን አላሳየሁም። ይዋዲ አምጡ። እንግዲህ ኦሙ ሐዋ እንደው ያለች ነው አድርጋ ሰርታላችሁ ታዲያ ይላችኋል። በያላችሁበት ሰላማችሁ ህብዛ፣ ሁላችሁን ሰላም በያለሁ። በቃ እንደምታዩት ነው። በየቤቱ በየበሩ ላይ ኮንቴነር ይሰራል፣ ሱቅ ይባላል። ብቻ ግን ኢንሻላህ ከተማው እየደመቀ አዲስ ተገጥማ እህታችን አዲስ ሃዲያ ነው የአረብ ሀገር ታልታሪ እንኳን እዚህ ኮነ መስራት ታልታሪኝ፣ ብላችኋለሁ ወንድ ጓደኞች። እንደምታዩት እዚህ ጋር ውሃ ለኩታ ስራ ላይ እዚህ ጋር ገረገም ተቀምጠዋል፣ ሊገባ ማለት ነው። እና ቤታችሁን ለመስራት ለማዘጋጀት ሞክሩ ብላችኋለሁ ወንድ ጓደኞች። ያው ግን ኮንቴነር መስራት በነገራችን ላይ ቤት ቁጭ ለሚል ሴት እዛት መጣ ለቤት እመቤት ታበቃን ያው ኮንቴነር አስፈላጊ ነው ብላችኋለሁ። እንደዚህ ደግሞ ግረረማ ሁኖ ብዙ አመት የተቀመጣል። አሁን ይሄ እውነት ለመናገር ይሄ አሁን ማለት ነው። እና ነው የብዙ ውሃይቱ መሃል ማለት ነው። ተወዲያ ቤት ተወዲ ቤት ውሃይቱ መሃል ያው እነዚህ እንግዲህ ቧንቧን ባይተክሉ እቤት ቧንቧን ባይተክሉ ቁጭ የላቸው ማለት ነው። አስባችሁ እዚህ ቤቱ አለ እዚም ጋር ቤቱ አለ እስከ ደግሞ ውሃው ማለት ነው እና ይህን መስላላችሁ አለሁኝ ወድ